እናቴ ታማ እየተሰቃየችኮ ሰርጌ እንድታበሉኝ ነበር። እኔ እሱም ማየቴ ህልሜ እንደሆን ታውቃለህ። ኪራ በቃ ተረጋጋን። ነው ወደ ውስጥ ግባ እቴትን አታስጨንቃት። ጽናት ዝም በይ እሺ፣ ተረጋጋ። ሁላችሁም ማስመሰሎች ናችሁ። ለእኔ ትንሽ ብታስቡና ብታዝኖ ሊኖረው እንደዚህ አይነት የአምሮቁ ስላሰጡኝም ነበር በጣም ከባድ ሐዘን። ልብ ይሰብራል። ሰርጉ ወደ ሐዘን ተቀየረ። ልጅን በወግ ማድረግ አይቼ እያለች ስትጓጓ የነበረችው እናት ዛሬ ላይ ህይወቷ አልፏል። ኪራም ልቡ ተሰብሯል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል ስልሳ ስምንትን ይችላችሁ መጥቻለሁ እንደምትወዱት ተስፋ አደርጋለሁ ተወደዳችሁት ቪዲዮ እስከ መጨረሻው ድረስ አይታችሁ ሸር ላይክ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ትጠይቃለሁ የኪራ እናት መታ ነበረ እንግዲህ የመጣችሁም በሰርግ ነው ሰርጋቸውን የልጆቿን ሰርግ ወግ ማድረግ ለማየት ነው መታም ግን አንዳንድ ነገሮችን እያወሩም ነበረ። ቁጭ ብለውም እያወሩ እያለ ተሰብስበው እያወሩ ደስታቸውን እየገለጹ እያለ ኪራም እማዬ፣ ህልምሽ ተሳክቷል። የፍቅሬ ታጋሪ ፍቅረኛዬ ጽናት ሆናለይ፣ ጸሎትሽ አለበት፣ ጸሎትሽን ሰምቶሻል። እያለም ደስታውን ሲያጋራት ነበረ። በዚህም አጋጣሚ እናት በጣም ተደስታ እሰይ እልልልል ምን ይሳኗዋን ለፈጣሪ እያለች ፈጣሪዋን እያመሰገነች እያለ ልጆቿን ስማ ጥስ እንግዲህ እግዚአብሔር ውለዱ ክበዱ፣ በሁሉም ነገር ተባረኩ ብለው እናትም አባትም ልጆቻቸውን ይመርቃሉ። እንደዚሁም መርቀ ቁጭ ብለው የኪራ አባትና ኪራ እንዳጋጣሚ ወደ ውጭ ይወጣሉ። በዚሁም አጋጣሚ ጽናትና የኪራ እናት ቤት ውስጥ ቁጭ ብለውም ነበረ። ጽናት ልጄ ናደራ ኪራ ናደራ ኪራን ላንቺ ነው አደራ የምሰጠው እያለች እንግዲህ ኑዛዜዋን ስትላትም ነበረ። በዚሁም አጋጣሚ ኪራ ውጭ ተደብቆ እነሱ የሚያወሩትን ነገር እያዳመጠ ነበረ። ጽናትም እንግዲህ ለምን መጣሽ? ወይንም ሰርጉ ቢቀርና ቢዘገይ ይሻል ነበረ። አንቺ ለምን ከሆስፒታል ወጣሽ ለምን እንደዚህ ታያለሽ? እንደዚህ አይባልም እያለች ጽናትም ልቧ ተሰብሮ እንግዲህ እናቷን ለማጽናናት እየሞከረች ነበረ። ነገር ግን በማጽናናትና ምንም በሚደረግ ነገር የእናታቸው በሽታ የሚመለስ አልነበረም። የእኔ ነገር ተስፋ አቁሟል፣ በቃ የኔ ነገር ተስፋዬ እዚ ጋር ያቆማል። ዶክተሩ ተስፋ እንዳሌለኝ ነግሮኛል። እያለች እያወራቻት እያለ እንግዲህ እየተለቃቀሱ እያለ ኪራ ይመጣል። ኪራም ሲመጣ እያንዳንዱ ያወራችሁትን ነገር ሰምቻለሁ ብሎ ይላችኋል። እንግዲህ እናትም በዚሁ አጋጣሚ ትደነግጣለች፣ ጽናትም እንደዛው ምንድን ነው? ምንድን ነው የተፈጠረው ነገር? ለምንድን ነው የደበቃችሁኝ? እኔ ለእናንተ ልጃችሁ አይደለሁም ወይ? ምንድን ነው እኔ የእናንተን ሀዘን እንዳልካፈል ምንድን ነው እኔም የጎደለኝ ነገር እያለ እንግዲህ ራሱንም ሲወቅስ ነበረ፣ ቤተሰቦቹንም ሲወቅስ ነበረ። በዚሁም አጋጣሚ እኔ ላንተ ብዬ ነው ልጅ እንዳይጎዳብኝ ብዬ ነው እያለች እናትም ስትማፀን ነበረ ልጇን። በዚሁም አጋጣሚ ኪራ እናቱንም ጽናትንም አባቱንም ለምንድን ነው እንደዚህ የደበቃችሁኝ እኔ ለምንድን ነው እንደዚህ የጎዳችሁኝ ለምንድን ነው ልቤን የሰበራችሁት እያለም እንግዲህ ጽናትንም ለምንድን ነው የደበቅሽኝ እያለ ጽናትን ወደ ጸብ ይገባሉ በዚሁም አጋጣሚ ኪራ በሚናደድበት ሰዓት ጽናት ተነስታ ኪራ ተረጋጋ በቃ እያለች ስትለው እንግዲህ ለምን ደበቅሽ ብሎ በጥፊ ይላታል። በዚሁ አጋጣሚ እናት ፌንት ነቅላ ወደኋላ ትወድቃለች። በጣም ይደነጋገጣሉ። ኪራም ይደነግጣል፣ ጽናትም አባትየውም እንደዚህ ይደነግጣሉ። በጣም ተደንግጠው የሚያደርጉት ሲጠፋባቸው አምቡላንስም ይጠራሉ። ወደ ሆስፒታል ይሄዳሉ። ነገር ግን እናት መትረፍ አልቻለችም፣ በዚሁ አጋጣሚ ህይወቱ አልፏል። ኪራ በጣም ልቡ ተሰብሯል። የኪራ አባት እንደዚሁ እንዳለ ቤተሰብ ሙሉ ማለት ይቻላል ብቻ እነምሩም በጣም ልባቸው ተሰብሯል። እትዬ ለእኔ እናቴ ነች ታ እንዳሳደገችኝ እናቴ ነች እያለች እንግዲህ እምሩም እንባን መቋቋም አቅቷታል። ናሆሜም እንደዚሁ ለእኔም እናቴ ነች፣ በጣም ደግናት አስትዬ፣ በጣም ደግና የውሃ እናት ነች እያለ እንግዲህ ደግነቷንም በዚሁ አጋጣሚ ሲያወጉም ነበረ። በነገራችን ላይ ሰው ልጅ የሚመሰገነው ሲሄድና ሲሞት ነው ይባላል። እንግዲህ ዛሬ ላይ የአስቴርን ደግነት እያወገዙ ይገኛሉ እነ ናሆም እና እነ እምሩ። እምሩን በጣም እየጸጸታት ይገኛል። አንድ ቀን እንኳን ከጎኗ ቁጭ ብዬ እራትን ሳልደግፋት፣ እሷ ግን ሲያመኝ እራሴን እየዳበሰች ነበር የምታስተኛኝ እኔ ግን ዛሬ አንድ ቀን ቀና ብዬ አጠገቧ እንኳን ሳልደግፋት በዚህ እንደዚህ ሆነች፣ እያለች በጣም ተፀጽታ ነበረ። ጽናትም በጣም ተፀጽታለች። ኪራ በጣም ከሁሉም ከልጆቹ በቃ ከሁሉም በላይ ልቡ ተሰብሯል። በቃ አብዷል ማለት ይቻላል። በሩን ዘግቶ እስከ ሶስት ቀን ድረስ ምግብ አልበላም። አባትየውም በጣም ተጨንቋል። ወይኔ ልጄ እንዴት ቢያርጌ ነው ልቡን የምጠግነው? ልቡን ሰበርኩት እያለ የሚስቱ መሞት ሳያንሰው የልጁ ልብ መሰበርም እንግዲህ በጣም ጨንቆታል እኔ ህይወቴንም ልጄንም ትዳሬንም ነው ያጣሁት እኔ አልቻልኩም፣ እያለ እንግዲህ ሚስቱንም አስትዬ እኔ አልቻልኩም፣ ምን ነው ዛሬ እንደዚህ በእንደዚህ አይነት ሰዓት ጥለሽኝ ሄድሽ? እኔ አልቻልኩም እያለ በነገራችን ላይ እዚጋ ግን እኔ በጣም ነው ያስለቀሰኝ። እኔ እንጃ ኪራም በጣም ነው ያስለቀሰኝ፣ እሱም እንደዚህ ሲል በጣም ነው ያስለቀሰኝ። አልቻልኩም እንደዛ እያሉም ሲሉም ነበረ። በዚሁ አጋጣሚ እንግዲህ ሰርግ ነበረ የታሰበው በሰርግም የታዘዘው ዕቃ እየደወሉ እንግዲህ ጤፉም ተደውል እየደወሉ ጤፍም ተፈጭቷል ኑ እናውሰዱ እያለም ሲላቸው ነበረ። እንግዲህ ስትፈልግ ቸርች ረክ ስትፈልግ በጅምላ ሽጠው እያለ አባትየውም የሚናገረው መልስ አያውቅም ነበረ። እንደዚህ እያሉም ሲሉ ነበረ። ጽናትም በር እያንኳኳች ኪራን እየለመነች ነበር። ምግብ ብላ እያለች በሩን ክፈት እያለች እየለመነች ነበር። ቤቱን ለቅቄ ልውጣላችሁ ወይ ወዴት ሊሄድላችሁ ተውኝ እያለሱም እንግዲህ በጣም ስሜታዊ ሆኗል። በእርግጥ ይረጋጋል። የኪራም አባት አሁን እኔ ወደ ስራ መሄድ አለብኝ፣ እዚህ ጋር ኪራ እኔን ሲያይ የባሰ ስሜቱን እጎዳዋለሁ። ነገር ግን እኔም እዛ ከጓደኞች ጋር ስራዬን እየሰራሁ በስራ ቢዚ መሆን አለብኝ እያለም ሲልም ነበር። እንግዲህ ያው ጓደኞቹም ለቅሶ እንዲደርሱ ምግብም አንዳንድ ነገር ጓደኞችን እነ እምሩን እና እነ ሰኔን ጥሬና ያግዙሽ አንዳንድ ነገር ስሪ እያላትም ነበረ። እሷም እሺ እያለች እንግዲህ በጣም ልቧም ተሰብሮ የኪራም ነገር እንግዲህ አንድ ነገር ይሆንብኛል እያለች በጣም አስባለች። ናሆሜም እንግዲህ እየጸጸተው ነው። ምነው በነገርኩት ነበር ምነው ነው ወንድሜን ጎዳሁት እያለ እሱም በጣም ተጸጽቷል። በዚሁ አጋጣሚ እንግዲህ የኪራ አባት ለነጽናት ተኔ በላይ ለኪራ እናንተና ጓደኞቹ ታስፈልጉታላችሁ፣ እናንተ ተጎኑ ሁኑ፣ እኔ ሄዳለሁ እያለ እንግዲህ እሱም ለመሄድ ወስኗል። ኪራንም እንግዲህ ናሆሚ እያጽናናው ነው ያለፈው አልፏል እንግዲህ ወዲያ ጽና እያለ እንግዲህ እያጽናኑት ይገኛሉ። ኪራም ወደ ራሱ እየተመለሰ ይገኛል። አባቱም እንደሚሄድ ይነግሩታል። እንግዲህ አባቱ በዚህን ሰዓት መሄድ እንዳሌለበት ሁሉም ወስነዋል። ጽናትም ያንተ መሄድ እኔ ለእኔ ጥሩ መስሎ አልተታየኝም እያለችም ነበረ እንግዲህ እሱ መሄዱ ወስኗል። እምሩም እንደዚሁ ሰኒም እንደዚሁ የኪራ አባት መሄድ ጥሩ አይመስለኝም፣ ለሱ ጥሩ ቢመስለውም ግን ጥሩ አይመስለኝም። ኪራስ እንዴት ይሆናል? ከጎኑ መሆን አለበት እያሉም ሲሉም ነበረ። ኪራም እንግዲህ ለጊዜው እኔስ እንዴት ብቼ እንዴት ነው ጥለውኝ የሚሄዱት? እያለሱም ልቡ ተሰብሯል። ነገር ግን ናሆም እያጥናናው ስለሆነ በዚሁ አጋጣሚ እንግዲህ ይሄድ ብሏል ለጊዜው እንደዛም ያለው እንግዲህ ስለደበቁት ለጊዜው ተበሳጭቶ ነው። ግን አባት እንደዚህ አይባልም እያሉ ነገሮችን ሁሉ እየሸፋፈኑ ይገኛሉ። እንግዲህ ምግብ እበላለሁም ብሎ አንቺ ሂጂ ውጪ እኔ እበላለሁ ብሏትም ነበረ ጽናትን። እሷም ምግብ እንዲበላ ሶስት ቀን ሙሉ ምግብ ስላልበላ ምግብ እንዲበላ የተቻላትን ያህል እየተጣጣረች ነበረ። ነገር ግን እኔ በላለሁ በቃ አንቺ አትጨነቂ ሂጂ ውጪ ምናምን ይላታል። እሷም እንግዲህ እሺ በቃ ተፈለከኝ፣ በር ላይ ነው ያለሁት ጥራኝ ትለውና ትወጣለች። አባትየውም የኪራ ምግብ አለመብላት በጣም ጨንቆትም ነበረ። ነገር ግን ኪራ ምግቡን ፊትለፊቱ አቅርቦ እናቱን የገደለ ልጅ ምግብስ ባይበላ ምን አባቱ እያለ ራሱን ሲያንቋሸሽ ነበረ። ነገር ግን የእናቱ ሞት እንደው እንዳጋጣሚ አደረገው እንጂ ያው እሷ መሞቷ ሞቷንም እየተጠባበቀች ነበረ። ሁሉም አውቀዋል። ግን እሱ ነገሩ እንደ አጋጣሚ ሆነና እንደዚህ ሆነ እንጂ አጋጣሚ ሆነ እንጂ የእሷ ነገር ቀኑን ቆርጦ የመጣ ቀን ነው። ሰርጋቸው በእንደዚህ በሀዘን መቀየሩ በጣም ልባችንን ሰብሮታል። የኪራም ልብ ተሰብሯል። እንግዲህ ለእነሱም መጽናናቱን ይስጣቸው ነው የሚባለው። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሆኖልኝ። ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ በዚሁ እሰናበታለሁ። ባይ ባይ።